ኢትዮጵያውያን የኢትዮጵያውያንን የጋራ ያደረጉ ብሔራዊ ትርክቶች እንዳሉን ይታወቃልና፣ እስቲ እነዚህ ትርክቶች ኢትዮጵያ፣ በትውልድ ቅብብሎሽ ሁሉ ሀገርን በትውልድ ቅብብሎሽ እዚህ ደረጃ አሁን በደረስንበት ለማስረከብ የነበራቸው አስተዋጽኦን እንዴት ነው የሚገለጸው? አው እንደሚታወቀው፣ እኛ ኢትዮጵያውያን የጋራ ብሔራዊ ትርክቶቻችን ናቸው ስንሰራም እንደ ኢትዮጵያ አሁንም ላለንበት የደረስ ነው። እነዚህ ገዢ ትርክቶች ናቸው ይዘውን የመጡት ማለት ነው። ለምሳሌ እንደ ዓለም ነው የምንታወቅበት፣ የጥቁር አርማ የሆንበት በብዛት እኛ ገና እያበሰር ነው ያለው የአድዋ ድል ታሪካችንን ብንመለከት ከኛ አልፎ የጥቁሮች ህዝቡ ነው ባልዘመነበት ጊዜ አባቶቻችን ያንን ድል አድርገውታል። አሁን ያለው መንግስት ደግሞ ይሄንን ነገር ከፍ አድርጎ የአፍሪካ ኩራት አድርጎ ለኛም እንደ መታጊያ የልማት መታጊያ የአንድነት መታጊያ በማድረግ ከፍም ብሎ ያንንም ነገር በዘመናዊ በቁሳዊ የአድዋ ሐውልት አደባባዩን በመገንባት ይሄ ነገር የአፍሪካን መዳረሻነት የኢትዮጵያን የአፍሪካ ተምሳሌትነት ለጥቁር ሕዝብ መቆርቆራችንን መሬት ላይ ያሳየንበት፣ ከተማን ያዘመንበት፣ ጥቁሮች ወደኛም ለመዝናናትም ድልንም ለማየት የሚመጡበት አድርጎልናል። ሌላው ሁለተኛው ነጥብ እንደ መንግስት መቀጠላችን። አገሮች እንደ መንግስት የመቀጠል ፈተናዎች በተለያዩ ጊዜያት ያጋጥማቸዋል። ኢትዮጵያ ግን መንግስት መጦ መንግስት ሲጠቃ የመንግስትነት ጥያቄ ላይ ትልቅ ትርክት፣ ሁሉንም የሚያሰባስብ ትርክት ስላለን ሁሉም አገር ላይ የሚመጣን ነገር አገርን የሚበትን ነገር ምንም የሃይማኖት የብሔር የቋንቋ ልዩነት ቢኖረንም አገርን የሚነካ ነገር ላይ ሁሉም ስለማይስማማ እንደ አገር የቀጠልንበት ሌለኛው ነው። ሌላው ደግሞ ከሌላው ዓለም የምንለይበት ቱባ ባህሎች፣ እሴቶች አሉ። እነዚህ እሴቶች እንግዳ ተቀባይነታችን፣ ያለንን ማካፈላችን፣ ታማኝነታችን እነኚህ ነገሮችም የራሳችን የሆኑ ገዢ ትርክቶች ናቸው። በዚህኛውም አግባብ ብቻ ሳይሆን ደግሞ የተቃውሞም ትርክት አለን። ለምሳሌ አገራችን ላይ የአገር ሉዓላዊነት ላይ የትኛውም አገር ተነስቶ ኢትዮጵያ ላይ የሚያነሳውን ጥያቄ የኢትዮጵያ ሕዝብ አሜን ብሎ አይቀበልም። እስካሁን የምናየው የሉዓላዊነትን ለማስከበር ኢትዮጵያ ላይም የተለያዩ አጀንዳዎች፣ የተለያዩ ውሳኔዎች በዩኤን ሴኩሪቲ ካውንስል ጭምር በሀያላን ሀገራትም ጭምር በጎረቤት ሀገራትም ችግር ሲመጣብን መንግስትም ሕዝብን አብሮነትን መሰረት በማድረግ የምናደርገው ነገር አለ። እነኚህ ሁሉ አንድ ላይ ተደምረው ገዢው ትርክት፣ አሰባሳቢው ትርክት ቀጣይነት ያለው የኢትዮጵያን ህልውና የሚመሰርት ኢትዮጵያ ላለመችው ነገር ዳር የሚያደርስ እንደሆነ ነው እኔ መልካም እውነት ነው። በርካታ አዎንታዊ ትርክቶች አሉና ቀደም ሲል እርስዎ ካነሱት ጋር ከታቴ የምጠይቅዎት እንደ ሀገር የጋራ የሚያደርጉ እርስዎም ሲገልጿቸው የነበሩ እንደ አጠቃላይ የሚሰመርባቸው በርካታ አዎንታዊ ትርክቶች እንዳሉ ይታወቃል ኢትዮጵያ ውስጥና በዚያው ልክ ደግሞ ሴቶችን እነዚህን ሴቶች ቀደም ሲል ስንላቸው ነው የነበሩ ሴቶች የሚሸረሽሩና እንዲሁም ደግሞ ለሀገር እድገት ጸር የሚሆኑ አሉታዊ ነጣጣይ ትርክቶችም እንዲሁ ሲቀነቀኑ በተለያዩ አጋጣሚዎች ይስተዋሉና በተለይ አሁን ላይ ደግሞ እየተስተዋሉ ይገኛሉና እስቲ የበለጸገች ኢትዮጵያን ለመገንባትና ትናንት ዛሬን እንዲሁም ደግሞ ነገን የሚያስተሳስር ብሔራዊ ትርክትን ለማስረጽ ምን መደረግ አለበት ይላሉ? እንግዲህ የአገርን መጻ እድል ስንወስን የግለሰቦችም እዛ ውስጥ ነን አናመልጥም ማለት ነው። ስለ አገር ሲወራ ስለ ግለሰብ ይወራል። ክቡር ጠቅላይ ሚኒስቴራችን ወደ ስልጣን ሲመጡ ለ ሲፈጽሙ የተናገሩት አለ። ስንኖር ኢትዮጵያዊ፣ ስንኖር ኢትዮጵያዊ፣ ስንሞት ኢትዮጵያ። ከዚህ እስከ አላመለጥን ድረስ ሌላ ሀገር የለንም። እቺ ሀገር ቀብዴ አይደለችም፣ ለሁላችንም የምንኖርባት ለቀጣዩ ትውልድ የምናሻግራት ሀገር ነች። ይሄ ሲሆን ደግሞ ትርክቶቻችን እውነት ላይ የተመሰረቱ መሆን አለባቸው። የተዛቡ ትርክቶች መታረም አለባቸው ማለት ነው። እውነት ላይ የተመሰረቱ ትርክቶች ይሻገራሉ፣ አይሸረሸሩም ማለት ነው። ሁለተኛው የምናመጣቸው ትርክቶች አካታች መሆን አለባቸው፣ አግላይ መሆን የለበትም። ኢትዮጵያ እንደ አገር ህብረ ብሔራዊ ነን፣ የተለያዩ ሃይማኖቶች አሉ፣ የተለያዩ ጎሳዎች አሉን፣ በእምነት በሶጣ እንደዚህ ህብረ ብሔራዊ እንደሆን ሁሉ የምናመጣው ትርክት ይህንን ሁሉ ያማከለ ወደ አንድ የማያጋድል ትርክት መሆን አለበት። ሌላው ትርክቶቻችን የተግባር ትርክት መሆን አለባቸው። ለምሳሌ እንደማሳያ ኢትዮጵያ ላይ የፕሮጀክት ታሪኮቻችንን ብናይ ፕሮጀክቶች ሳይፈጸሙ የሚፈራርሱበት ወይ ደግሞ ተሰርተው ከጥራት ጉድለት የሚታዩበት አለ። አሁን መንግስት የተጀመሩ ፕሮጀክቶች በተያዘላቸው ጊዜ የሚጨረስ ሲሆን ይሄ ነገ ተነጎዳ መንግስት በቀጠለ ቁጥር የትኛውም የፕሮጀክት አፈጻጸማችን በዚህ ደረጃ ይሆናል። ይሄ ሌላ ትርክት ነው ማለት ነው። ሌላው የትርክት እርምት ያስፈልጋል የተዛቡትን እርምት ያስፈልጋል። ለምን ታሪክ ላይ ስህተት ሊኖር ይችላል። ታሪክን ወደ ኋላ ሄደን አናረምም። ትርክቶችን ግን ማረም እንችላለን። ትርክቶችን መለወጥ እንችላለን። ለምሳሌ አንድ ትርክት ስለ አባይ ሲነሳ የቋጭ ነው። ከፍ ያልንበትን ነገር አባይ ላይ ብዙ ግጥሞች አሉ፣ አሉታዊ ግጥሞች። አሁን እነዛ ግጥሞች ተቀይረው አባይ ለሚሊዮኖች መብራት፣ ለሚሊዮኖች ምግብ እየሆነ ነው ያለው ማለት ነው። ከዚህ ትርክት ወጥተን ወደ ሌላ ውሃ ትርክቱ ነው የተሸጋገር ነው። የቀይ ባህር ጥያቄ አባይን ነው የለወጠው። ትርክቶች በፖዘቲቭ በገንቢ በሆነ ቀይረን መውሰድ እንችላለን ማለት ነው። ሌላው ደግሞ የምንገነባው ትርክት ነጊያችንን የሚወስን መሆን አለበት ማለት ነው። ዓለም ቁጭ ብሎ አይጠብቀንም። ተለዋዋጭ ዓለም ውስጥ የተገማች ዓለም ውስጥ ነው ያለ ነው። በቅርብ ክብር ጠቅላይ ሚኒስቴር ያሳተሙት መጽሐፍ የመደመር መንግስት ላይ ብዙ ነገሮች ይነሳሉ። እኔም እንደ አንድ ኢትዮጵያዊ የማንበብ እድል ገጥሞኛል እና ብዙ ጊዜ ስለ ድሮን ቴክኖሎጂ ስናወራ በወሬ ደረጃ ነበረ እና የምናውቀው ኢትዮጵያ ድሮን አመረተች ሲባል ለሰው ተአምሮ ነው። ስለ ኒውክለር ሲባል እኔ አልፌ አልፌ አዲስ አበባ ሳይንስና ቴክኖሎጂ የምሰራበት አጋጣሚ ያለና የኒውክሊር ሳይንስ ዲፓርትመንት በማስተርስ ደረጃ ተከፍቶ የዛሬ አራት አምስት ዓመት ምንም የለንም እንዴት ይሄ ዲፓርትመንት ይከፈታል? የሚል ነው ሲ አንዳንዴ እኛም ማናቃቸው መንግስት እንደ መንግስት ይዟቸው የሚሰራቸው ነገሮች፣ ዛሬ በጊዜያቸው የኒውክለርን ጥያቄ አልፈነዋል። የቀይ ባህርን ጥያቄ አምጥተናል። እነዚህ ትርክቶች ወደ ዓለም ሲመጡ ተአምር ነው የመሰሉት። አንዳንዶች ሰዎች ሊሸማቀቁ ብለዋል። አሁን ግን አለም ተቀብሎት በምን መንገድ ነው እነዚህ ነገሮች የሚሄዱት? እንደዚህ ይተካካሉ። ሌላው የትርክት የልማት ስርዓት ያስፈልገናል። ትርክቶቻችን አንዳንዴ ትንሽ ሰፋ ይላሉ። ሚዲያዎች አካባቢ፣ ሶሻል ሚዲያዎች አካባቢ ማንም ሰው ተነስቶ የሚያዛባቸው እንዳይሆኑ ደግሞ በምን መንገድ መሰራጨት አለባቸው የሚለው ነገር ቢካተት በጣም ቶሎ ያስባሉ መልካም በቴክኒክ ና ሙያ ስልጠና ኢንስቲትዩት የማህበራዊ ሳይንስ ተመራማሪ ና የማህበረሰብ አገልግሎት ዳይሬክተር ረዳት ፕሮፌሰር ጌትነት ተሾመ ስቱዲዮ መጥተው ለሰጡ ማብራሪያ አመሰግናለሁ መልካም ምሽት አመሰግናለሁ